ሶቅራጠ ስፕራት ፍሎሶፊ ፍሮም ደ ስካይ ቱ ደ ርዝ ነው አደለ? ሰማይ ላይ ተንጠልጥሎ የነበረውን እውነታ ወደ ምድር ያወርደዋል። ለምሳሌ ኤግዚስተንስ ኦፍ ጋድ ፍሪደም፣ እነዚህ ለመሰሉ ረቂቅ ነገሮች ሪዝን መልስ ልመስጠት አይችልም። ሌላኛው ደግሞ ምንድን ነው የሚለው ይሄን ዓለም ይፈሩት ነበረ ነው የሚለው እውነታን፣ ሌላ ሰማያዊ ዓለም ላይ ያንጠለጠሉት ይሄን ዓለም በጣም ስለሚፈሩት ስለነበረ ነው። ኒቼ ሶስት ነገሮችን ያቀርባል ኢተርናል ሪከረንስ፣ ኦቨርማን እና ደ ዊል ቱ ፓወር። ያንን ይሄንን ኬዎስ ኬዎስ ላይ ያለ ህይወት ሰፈሪንግ የተሞላበት ብሬክፕ የተሞላበት ፔን የተሞላበት አለም ላይ መኖር መፍቀድ ማለት ለኒቼ አሞርፋት የሚለውን ኮንሰብት ያመጣዋል። ምን ማለት ነው? ላቪንግ ዮር ፌት ወይም ደግሞ እጣ ፈንታን መውደድ ማለት ነው። አንድ ነገር እውነትም ውሸትም ሊሆን ይችላል። አንድ ነገር ብዙ እውነቶች ሊኖሩት ይችላሉ። ወይም ደግሞ አማራጭ እውነታ ላይ ገብተናል ማለት ነው። ከአብሶሊት እውነታ ወይም ደግሞ ኦብጀክቲቭ ትሩስ ወይም ደግሞ ኦብጀክቲቭ ሪያሊቲ ወደ ተለያዩ አማራጭ እውነታዎች ገብተናል ማለት ነው። አንድ ማዕከላዊ ቦታ መፈለግ የለብንም፣ ወይም ደግሞ እውነት በአንድ ማዕከላዊ ቦታ ፈልገን አንድ እውነት ማግኘት አንችልም። እንዴት ናት? ኤደን እባላለሁ። ከኔ ጋር ዛሬ ፍልስፍና በተወሰነ መልኩ ለመነጋገር እንሞክራለን። ስለመጣችሁ በጣም አመሰግናለሁ። ስለዚህ ለአቀራረብም ለውይይትም እንዲመቸን ብዬ በሚቀጥሉት ነጥቦች አዘጋጀቸዋለሁ። ስለዚህ ድኅረ ዘመናዊነት ውጥን፣ አብዝቶም ስለ እውነታና ሁኔታ ከየት ወዴት የሚለውን ነገር መጀመሪያ ላይ እናያለን። ፍልስፍናን ለመሞከር በጣም ከሰፊ ባህር ወይም ከጥልቅ ባህር ውስጥ በእንቁላል ቅርፊት እንደመጭለፍ ነው። ስለዚህ ዛሬም በዛ እንቁላል በእንቁላል ከዛ ባህር እያጨለፍን ለመነጋገር እንሞክራለን። ስለዚህ መጀመሪያ ላይ የምናየው ስለ እውነታ የፍልስፍና ባክግራውንድ ወይም ደግሞ መንገድ ነው የምናየው። በመቀጠል ከሚቶስ ወደ ሎጎስ ከተደረገው ትራንዚሽን በኋላ ፍልስፍና ወደኛ ተቀላቀለ ብለን ስለምናስብ ከዛ ጀምሮ የነበረውን እውነታ ለመዳሰስ እንሞክራለን። ስለዚህ በዚህ መንገድ መጀመሪያ የምናገኛቸው ፕሪ ሶክራቲክ ፊሎሶፈርስ የምንላቸው ናቸው። ስለዚህ እነሱን በተወሰነ መልኩ ውስጥ በደንብ አንገባም ግን የእውነቱ ከለር፣ የእውነት ሳይዝ ምን ነበር የሚለውን ነገር ለመዳሰስ ያመቸን ዘንድ እንደዛ እናረጋለን። ከዛ ኢንሸንት ፍላስፊ ላይ ገብተን ፕሌቶን ለማየት እንሞክራለን። ምክንያቱም እየተንደረደርን ነው ወደ ፖስት ሞደርኒዝም ለመግባት ስለዚህ እነዚህን ሰዎች ማወቅ ትንሽ አስፈላጊ ነው ብዬ አስባለሁ። ከዛም ሞደርኒዝም እሳቤ ላይ ነው የምንገባው። ሞደርኒዝም እሳቤ ላይ ዴካርት ሬኒ ዴካርት እሱን ለማየት እንሞክራለን። ቀጥታ የነበረው ስለ እውነታ ያለውን ነገር ለማየት እንሞክራለን። ከዛም ካንትን እና የኢንላይትመንት ፍላስፈር ወይም ደግሞ የአብርሆት ፈላስፋ ነው የምንለው ካንትን፣ በመቀጠል ደግሞ ሄግል አብሶሊት ጌስት የሚለው ወይም ደግሞ ፌኖሜኖሎጂ ኦፍ ስፕሪት የሚል ፍልስፍና ያለው ሰው ነው። እሱን ለማየት እንሞክራለን። ቀጥታ ወደ ትልቁ ፈላስፋ ኒቼ ነው የምንሄደው። ሰው እዚህ ጋር ኒቼን መጠቀም ያስፈለገን ምክንያት እኔ ወይም ደግሞ ለዚህ ውይይት ማቅረብ ተገቢ ነው ብዬ ያሰብኩት የፖስት ሞደርኒዝም መንደርደሪያ እንዲሁም ደግሞ መንገድ ጠራጊ ነው ብዬ ስለማስብ ነው ኒቼ። ስለዚህ ኒቼን እናወራና ከዛ ወደ ፖስት ሞደርኒዝም ነው የምንሄደው። ፖስት ሞደርኒዝም ላይ እውነታ ምን ይመስላል የሚለውን ነገር አይተን ሁለት ፈላስፎች መርጫ አለው ሀበርማስንና ሊዮታርድን መርጫ አለው ማለት ነው። ሁለቱንም የመረጥኩባቸው ምክንያት አለኝ። ሀበርማስን ያመረጥኩት ፖስት ሞደርኒዝ ማነው ሞደርኒዝም ወይም ሞደርኒቲ ፕሮጀክት ሬስኪው ማድረግ እንችላለን መታደግ እንችላለን የሚል ሳቤ ስለነበረው ሲሆን ሊዮታርድ ደግሞ ከሞደርኒዝም ምንም የቀረ ቅሪት የለም ሙሉ ለሙሉ አብቅቶለታል። ስለዚህ ሌላ እሳቤ ሌላ እውነት ኮንስትራክት እናርግ ስለሚል ነው ሁለቱን የመረትኩላችሁ። ስለዚህ እንጀምር። እንደነገርኳችሁ መጀመሪያ ፕሪሶክራቲክ ፍላስፈርስን ለማየት እንሞክር። ስለዚህ እውነታ በጥንት ፈላስፎች ሲሰለሰል ወይም ደግሞ ሲታሰብ ፕራይሞርዲያል ማተር ወይም ደግሞ በፈርስ ፕሪንሲፕል ወይም ደግሞ ጥንተ ንብረትን ማየት ነበረ። ሶ ጥንተ ንብረትን የኮስሞሎጂካል ሪያሊቲን አለም ከምን ተጀመረች፣ አለም ከምን ተሰራች የሚለውን ነገር ማወቅ ለነሱ እውነታን ማወቅ ነበር፣ ወይም ደግሞ እውነታን መጨበጥ ነበረ። ስለዚህ ጥንተ ንብረትን በአመክኒው ተመርኩዘው ወይም ደግሞ አመክኒው ላይ ተንጠልጥለው ለማሳየት ሞክረዋል ማለት ነው። ስለዚህ እውነታ እዚህ ላይ የነበራት ቅርጽ ሰማያዊ አለም ላይ ተንጠለጠለች፣ እንዲሁም በሰማያዊ ቀለም የተሰራች ነበረች ማለት ነው። ምክንያቱም እዚህ ጋር የእውነትን ቅርጽ ቀለም እንዴት እንደተቀየረ ስለምናይ ማለት ነው። አንድ ወይ ሁለት ፈላስፎችን ለአብነት እንውሰድ ካልን ደግሞ መጀመሪያ ታለስን ማየት እንችላለን። የመጀመሪያው ፊሎሶፍር ከሚቶስ ወደ ሎጎስ ከተደረገው ትራንዚሽን በኋላ የመጣ ማለት ነው። ለሱ ሪያሊቲ የሚለው ወይም ደግሞ እውነታ ውሃ ነው። አለም የጀመረችው አለም የተሰራችው ከእውነታ ነው። ለአናግዚማይንደር ስንል ባውንድለስ ወይም ደግሞ ገደብ የሌለው የሆነ ፓወር አለ። ለአናግዚማይነስ ከሄድን ደግሞ ኤር ወይም ደግሞ ምንድን ነው ነፋስ እንደዛ እያለን እነ ሄራክሊተስ ፋየር ይላሉ። እነ ዲሞክራተስ አተም ነው የጀመረው ይላሉ። ስለዚህ ለነሱ እውነታ ፕራይሞርዲያል ማተር ወይም ደግሞ ፈርስት ፕሪንስፕል ማግኘት ነበር ማለት ነው። ስለዚህ ከሱ ትንሽ ከፍ ስንል ሶቅራጠስ ነው የምናገኘው። ሶቅራጠስ ያልንበት ፕሪሶክራቲክ ያልንበትን ምክንያት ፓራዳይም ሺፍት ስላለ ነው። የሶቅራጠስና የእነሱ ፍልስፍና በተለያየ ዘውግ ስለቀረበ ነበር። ስለዚህ ምንድነው የሚባለው? ሶቅራጠስ ብራውት ፍሎሶፊ ፍሮም ስካይ ቱ ኧርዝ ነው አይደለ? ሰማይ ላይ ተንጠልጥሎ የነበረውን እውነታ ወደ ምድር ያወርደዋል። ስለዚህ ምንም እንኳን ሶቅራጠስ ኢተርናል ነው ቢልም እውነት፣ ነገር ግን ወደ ሂውማን አፌርስ እናዙረ ይላል። ስለዚህ እዚህ ጋር ኔቸር ቨርስስ ሂውማን ሪያሊቲ ወይም ደግሞ ሂውማን አፌርስ ይሆናል ማለት ነው። በመቀጠል ፕሌቶ ነው። ፕሌቶ ከዱዋሊስቲክ ፐርስፔክቲቭ ወይም ደግሞ ዱዋሊስቲክ ሜታፊዚካል ቲንኪንግ አቀንቃኝ ነው። ስለዚህ በሁለት ዓለማት እውነታን ይወጠራታል፣ ፕሌቶ ማለት ነው ደወልድ ኦፍ ቢንግ እና ደወልድ ኦፍ ቢካሚንግ ይላቸዋል። በወርልድ ኦፍ ቢንግ ላይ የቅጂዎችን እውነታ ነው የምናገኘው እውነታ የቅጂዎችን እውነታ። ደወልድ ኦፍ ቢካሚንግ የሚለው ላይ ደግሞ ኮፒ ወይም ደግሞ ቅጂ ብቻ ነው የምናገኘው። ስለዚህ ሪል ኢሜጅ ማግኘት የምንችለው ደወልድ ኦፍ ቢንግ ላይ ነው። ለዛ ደግሞ መንገዱ አንድና አንድ ነው፣ ራሽናሊቲ ወይም ደግሞ ሪዝኒንግ ፕሮሰስ ነው። ስለዚህ እንደ ፕሌቶ አመለካከት የሰው ልጅ አእምሮ ወይም ደግሞ ሰው ልጅ ሁሌም እውነታን ይፈልጋል። ሁሌም ወደ እውነታ መንገድ ይሄዳል፣ የእውነታን ለማግኘት ሁሌም ይዳክራል። ሶ በዛ ምክንያት ያንን የእውነት ጥማት የሚያረካው ወርልድ ኦፍ ቢንግን ሲያውቅ ብቻ ነው። ምክንያቱም የማይቀየር ሪያሊቲ እዛ ላይ ልናገኝ ስለምንችል፣ ሶ ይሄም አሁንም መንገዱ ሪዝንና ሪዝን ነው። ስለዚህ ኤንሸንት ፍሎሶፊ ፊናልፈን ሞደርኒዝም ላይ ገብተናል። ሞደርኒዝም ሳቢያቸው ግለሰባዊ ነጻነት ወይም ደግሞ ምክንያታዊነት በመመስረት ግለሰባዊ ነጻነት ላይ ወይም ደግሞ ግለሰባዊ ምክንያታዊነት ላይ በመመርኮዝ ምንም አይነት ነገሮችን ማወቅ እንችላለን። ደወልድ ኦፍ ቢንግ ወይም ደግሞ ትራንሰንደንታል ከዚህ ያለፈውን ዓለምን ማወቅ እንችላለን። ረቂቅ ወይም ደግሞ አብስትራክት የሆኑ ነገሮችን ማወቅ እንችላለን። ስፓሾ ቴምፖራል ወይም ደግሞ ማቴሪያል ማቴሪያል ወርልድ ወይም ደግሞ ይሄ ቁሳዊው ዓለም ላይ ያለውንም ሪያሊቲ ማወቅ እንችላለን። እኛ ግለሰብ ነን፣ እኛ ምክንያታዊ ነን። ሶ አንድ ግለሰብ ይህን ሁሉ ነገር ማወቅ ይችላል። ስለዚህ አፒራንስና ሪያሊቲ ላይ ተንጠልጥሎ የነበረው እውነታ እዚጋ ወደ ሰልፍ ኮንሽስነስ ወይም ደግሞ ካርቴጃን ኮጌቶ ይተላለፋል ማለት ነው። ሶ እዚህ ጋር ዴካርትን ማንሳት እንችላለን። ስለዚህ ዴካርት እኔ የማስብ ቢንግ ነኝ፣ እኔ የምጠይቅ ቢንግ ነኝ፣ እንዲሁም ዓለም ላይ የሚዳሰሰውንም ቢሆን የማይዳሰሰውንም ነገር ማወቅ ይችላለሁ ነው የሚለው። ስለዚህ ስለማስብ አለሁ፣ ስለማስብ ኤግዚስት አደርጋለሁ የሚለው ሰው ማለት ነው አይ ቲንክ ደርፎር አይ የሚለው ነገር ላይ ሁሉ ነገር ይሽከረከላል በሞደርኒዝም ጊዜ። ስለዚህ አሁን ካንት ላይ ነው የምንገባው። ሞደርኒዝም ላይ ዴካርትን እንደ መነሻ ወይም ደግሞ እንደ ኢሜጅ አይተናል። ካንት ላይ ስንገባ ኢንላይትመንት ፊሎሶፊ ነው የምናየው ወይም ደግሞ የአብርሆት ዘመን ፍልስፍና። ስለዚህ እዚህ ጋ ካንት እንደ ፕሌቶና እንደ ምንም ዱዋልስቲክ ሜታፊዚካል ቲንኪንግ ቢኖረውም እንደ ዴካርትና እንደ ፕሌቶ ግን ለሪዝን ትልቅ ፓወር አልሰጠም። ሪስትሪክሽን ነው እንደው የሚያበጀላት ወይም ደግሞ ገደብ አበጅቷል ለምክንያታዊነት እስኪኛው አይደለም። ስለዚህ የካንት በሁለት ዓለማት ይወሰናል ፌኖሜናል ወርልድ እና ኖሜናል ወርልድ የሚላቸው አሉ። ኖሜናል ወርልድ የሚላቸው ቲንግስ ኢንደምሰልቭስ ይላቸዋል። ፌኖሜናል ወርልድ ደግሞ ወርልድ ላይ ቲንግስ አፕርቶ አስ የሚላቸው ሪያሊቲዎች አሉ። በካንት አንደርስታንዲንግ መሰረት ስለ አርት ማውራት እንችላለን። ስለ ፕራክቲካል ሳይንስ ማውራት እንችላለን እና ስለ ሞራሊቲ ማውራት እንችላለን። ሪዝን ለነዚህ ጥያቄዎች መልስ ለመስጠት በጣም ብቁ ነው። ነገር ግን ስለ አብስትራክት ነገሮች ለምሳሌ ኤግዚስተንስ ኦፍ ጋድ፣ ፍሪደም እነዚህን ለመሰሉ ረቂቅ ነገሮች ሪዝን መልስ ለመስጠት አይችልም። ስለዚህ በሁለት ዓለማት ላይ ቢወጠርም እንደነ ፕሌቶ እና እንደ ዴካርት እውነታን በሪዝን እና በሪዝን ለማግኘት አልሞከረም ካንት ስለዚህ ይሄ እማናውቃቸው ያላቸው ነገሮች በሪዝን ተመስርተን እማናውቃቸው ያላቸው ነገሮች የሄግልን በጥብጠውት ነበረ። የፍሬድሪክ ሄግል ማለት ነው። እሱ ደግሞ ምን ይላል? ሁለት አይነት ነገሮች የሉም። አፒራንስ የምንለው ሪያሊቲ የምንለው ነገር የለም። እሱ ዱዋሊቲ የምንለውን ኮንሰፕት ወይም ደግሞ ሁለትነትን ለማስተጻመር የሞከረው። ስለዚህ ለሄግል እውነታ አብሶሊት ጋይስት ወይም ደግሞ አብሶሊት ስፕሪት ነው። ይሄ ማለት ደግሞ በአእምሮና በተቃርኖ የሚፈጠር ነገር ነው። ስለዚህ ሶስት ነገሮች አሉ፣ ኒውቴሲስ አንታይቴሲስ እና ሰንተሲስ። በዚህ መሰረት አብሶሊት ጌስት ሁሌ እራሱን እየገለጸ ይገኛል። ነሰሰርሊ እንትንም ነው አላለም። ማቴሪያል ነገርም ነው አላለም። ትራንስሴንደንታል ነገርም ነው አላለም። ነገር ግን ሁለት ነገሮችን የሚያስተጻምር ሪያሊቲ ወይም ደግሞ እውነታ ለሄግል ይሄን ይመስላል። ሌላኛው በእርቀት እንዳየነው በተወሰነ መንገድ ለማየት እንደሞከር ነው። በርቀት ወይም ደግሞ በከፍታ ሲበር የነበረውን የክላሲካል ሜታፊዚካል ቲንኪንግ ኒቼ መጡ ለመቁረጥ ይሞክራል ማለት ነው። ስለዚህ ኒቼ የክላሲካል ወይም ደግሞ የጥንት ፍልስፍና የመንገድ እውነትን የመፈለግ መንገድ በጣም የተሳሳተ ስለነበረ እሱን ማስወገድ አለብን። የተሳሳተ ብቻ ሳይሆን ያረጀና ያፈጀ ነገር ስለሆነ ሌላ ሪያሊቲ ሰርተን እሱ ላይ ነው ኢንባርክ ማድረግ ያለብን የሚል ሰው ነው። ለዚህም በሁለት መንገዶች ነው የሚተቻቸው፣ የክላሲካል ሪያሊቲ ወይም ደግሞ ክላሲካል ኮንሰፕት ኦፍ ሪያሊቲ። አንደኛው ካለንበት ያለንበት አለም በሴንስ ኤክስፒሪንስ ወይም ደግሞ በተለያዩ በስሜት ህዋሶቻችን ማግኘት የምንችለውን አለም ልናውቀው የምንችለውን አለም በተሳሳተ መልኩ ለመመልከት ስለሞከሩ ነው። ወይም ደግሞ ይህንን የምንኖርበትን አለም ስለናቁት ነው። እነሱ እውነታን ለመፈለግ ከሚዳሰሰው አለም ውጪ ሌላ የማይዳሰስ አለም ላይ ተንጠልጥለው ለመፈለግ ሞክረዋል እውነትን። ስለዚህ አለም ንቀውታል። ይህ ደግሞ ሌላኛው የሰው ልጅ ክፍል ኢሞሽናል የሆነውን ክፍል እሱን ኮንሲደር አላደረጉትም ነው የሚለውን። በዚህ መንገድ ደግሞ አይዲያል አርገው ለመሳል ሞክረውታል፣ የሰው ልጅን ወይም ደግሞ ሰው ልጅ አይዲያል ነገሩ ብቻ ወይም ደግሞ አይዲያል ነገር ብቻ ያለውን ወይም ደግሞ እሱን ፓርት ብቻ ኢምብሬስ ለማድረግ ሞክረዋል። ኢሞሽን የሚለውን ነገር ወይም ደግሞ ሌላ አይነት አትሪቢዩቱን ውጠውታል ነው ምክንያቱም ትራንሰንደንታል ነገር ላይ ብቻ ተንጠልጥለው እውነታን ሲፈልጉ ስለነበረ ስለዚህ ለካ ማነው ኒቼ ለእነዚህ ነገሮች ለነዚህ ነገሮች አምን ሁለተኛው ክሪቲሲዝም ላይ ነኝ አይደለ? ሁለተኛው ክሪቲሲዝም ደግሞ ከሚቶስ ወደ ሎጎስ ከተደረገው ትራንዚሽን በኋላ አንድ ካልቸር ዴቭሎፕ ተደርጓል፣ ወይም ደግሞ አንድ ባህል ተዳብሮ ነበር። እሱም ሶክራቲዝም ይባላል። በኒቼ አመለካከት ይሄ ሶክራቲዝም ዴቭሎፕ ሲደረግ ማስተር ሞራሊቲ እንዲናይ በማድረግ ስሊቭ ሞራሊቲ ላይ ገብተናል። ስለዚህ በነዚህ ሁለት መንገዶች ይተቻቸዋል ማለት ነው። ሌላኛው ደግሞ ምንድን ነው የሚለው፣ ይሄን ዓለም ይፈሩት ነበረ ነው የሚለው እውነታን ሌላ ሰማያዊ ዓለም ላይ ያንጠለጠሉት ይሄን ዓለም በጣም ስለሚፈሩት ስለነበረ ነው። የሚፈሩት ምክንያት ደግሞ ለምሳሌ አንድ ክርሽና ሙርት የሚባል ፀሐፊ አለ፣ ምናልባት አንበባችሁት ከሆነ ምን ይላል? ላይፍ ኢዝ ኮንስታንት ባትል ኦኬ። ሶ በጣም ባትል የበዛበት ወይም ደግሞ ጦርነት የበዛበት ችግር የበዛበት ኬዮስ የበዛበት ህመም የበዛበት ዓለም ነው የምንኖርበት ዓለም፣ ስለዚህ እንደ ኒቼ አረዳድ መሰረት ይሄንን መርህ መሸከም ስለማይችሉ ይሄን የዚኛውን ዓለም ሪያሊቲ ወይም ደግሞ ጥቁር ነገር መሸከም ስለማይችሉ ይሄንን አይምሯቸውን ለማባበል ሌላ ትራንስሰንደንታል የሆነ ወርልድ ፈልገው ነበር። ስለዚህ በእነዚህ መንገዶች ኒቼ እነሱን ክሪቲሳይዝ ለማድረግ ሞክሯል ማለት ነው። ይሄንን ተከትሎ ሌላ ኬዎስ ይዞብን ወይም ሌላ ጣጣ ይዞብን መጥቷል። ይሄ ደግሞ ኒሄሊዝም እንለዋለን። ኒቼ ነው ያለው ኔሄሊዝም። ምክንያቱም ሁሉ ነገሮች አፍርሰን ስንጨርስ ወይም ደግሞ አፍርሰን ስናበቃ ኔሄሊዝም ውስጥ እንገባለን። በኔሄሊዝም በኒቼ አረዳድ መሰረት ስቴት ኦፍ ሚኒንግለስነስ ወይም ደግሞ ስቴት ኦፍ ነቲንግነስ ነው፣ ትርጉም አልባ ህይወት መምራት ጀመረ። ለእነዚህ ደግሞ ሶስት ነገሮች ተጠያቂ ናቸው ይላል ኒቼ። የመጀመሪያው ዩሮፒያን ሲቪላይዜሽን ነው። ሁለተኛው ደግሞ ከ2500 ዓመት በፊት የነበሩ ሰዎች ለምሳሌ መብረቅ ቢመታቸው ወይም ደግሞ የተለያዩ የተፈጥሮ አደጋዎች ቢደርሱባቸው እንዲሁም የተለያዩ በሽታዎች ቢያጠቋቸው ምን ነበር የሚሉት? የአምላክ ቁጣ ነበር የሚሉት። ነገር ግን ሳይንስን ከተዋወቁ በኋላ እነዚህ በሽታ የምንላቸው ከባክቴሪያ ወይም ደግሞ ከቫይረስ ወይም ደግሞ ከተለያዩ ነገሮች እንደሚመጡ በሳይንሱ ማወቅ ጀመሩ። እነዚህ ደግሞ የተፈጥሮ አደጋዎች የምንላቸው ናቹራል ፕሮባቢሊቲን ተከትለው እንደሚመጡ አወቁ። ስለዚህ ሪሊጅኑን ካፈረሱ በኋላ ሳይንስ ላይ ገቡ ማለት ነው። አሁንም ግን ሳይንስ የሚፈልጉትን ነገሮች ሊሰጣቸው አልቻለም፣ ወይም ደግሞ ሳይንስ የማይመልሳቸው ብዙ ነገሮች አሉ። በተጨማሪ ደግሞ በዛ ጊዜ ቸርቾች እየተቀየሩ ወደ ክለብ የተቀየሩ ነበረ፣ ከቻችነት ወደ ክለብ። ስለዚህ እነዚህ ነገሮች ለኒሄሊዝም ውስጥ እንድንገባ ወይም ደግሞ ሪፈረንስ አልባ እንድንሆን ወይም ደግሞ ትርጉም አልባ ህይወት እንድንመራ አርገውናል ማለት ነው ለኒቼ። ስለዚህ ከዚህ ኒሄሊዝም ወይም ደግሞ ስቴት ኦፍ ሚኒንግለስነስ ወይም ደግሞ ስቴት ኦፍ ነቲንግነስ ለመውጣት ኒቼ ሶስት ነገሮችን ያቀርባል ኢተርናል ሪከረንስ ኦቨርማን እና ምንድን ናቸው? እነሱ እነሱ ነገሮች ኢተርናል ሪከረንስ ምን ማለት ነው? ህይወትን ደጋግሞ የመኖር ፍላጎት ማለት ነው። ለምሳሌ ሌሊት ላይ ወይም ደግሞ ዘጠኝ ሰዓት ላይ ወይም ደግሞ ሰባት ሰዓት ላይ እናንተ ጋር በተኛችሁበት አንድ ዴይመን ወይም ደግሞ ሴጣን ይመጣል ሶ ያ ሰይጣን መጥቶ ይህንን ላይፍ መኖር ትፈልጋላችሁ ደጋግማችሁ? ይላችኋል። እያወቃችሁት ነው የምትኖሩት፣ ያንን ይህንን ኬዎስ ኬዎስ ላይ ያለ ህይወት ሰፈሪንግ የተሞላበት ብሬካፕ የተሞላበት ፔን የተሞላበት አለም ላይ መኖር መፍቀድ ማለት ለኒቼ አሞርፋት የሚለውን ኮንሰብት ያመጠዋል ምን ማለት ነው ላቪንግ ዮር ፌት ወይም ደግሞ እጣ ፈንታን መውደድ ማለት ነው ስለዚህ አንደኛው ኢተርናል ሪከረንስ ነው ሁለተኛው ዊልቱ ፓወር ነው የሚለው ዊል ቱ ፓወር ኢንቲሜት ሴንስ ኦፍ ቢንግ ነው የሚለው ኦኬ ሶ በኮንትራዲክሽን በዋር በዋርና በኬዎስ የሚፈጠር ነገር ነው። ወይም ደግሞ ማስተር ሞራሊቲን ኢምብሬስ ልናደረግበት የምንችለው አንድ መንገድ ነው። ሌላኛው እና ትልቁ ኦቨርማን ኡብሬሚሽ ወይም ደግሞ በሱፐርማን ይለዋል ኒቼ። ይሄ ደግሞ የዓለም ትርጉም ነው። ዊልቱ ፓወርን ራሱ ላይ የሚገልጽ እና ኢተርናል ሪከረንስ ሲስተም ላይ የሚመላለስ ማለት ነው። በዚህ መንገድ ኒቼ ከኒሂሊዝም በእነዚህ መንገዶች መውጣት እንችላለን። ይሄ ማለት ዳይሬክትሊ ምንድን ነው የሚያመለክተን የራሳችንን ቫሊዩ መፍጠር ወይም ደግሞ ራሳችንን ድጋሚ መውለድ በተለያዩ ቫሊዎች፣ እንዲሁም በተለያዩ እሴቶች ማለት ነው። እነዚህ የነገርኳቸው ኢተርናል ሪከረንስ፣ ኦቨርማን እና በዊልቱ ፓወር የምንላቸው በኒቼ አዲስ የተፈጠሩ እውነታዎች ናቸው ማለት ነው። አሁን ተንደርድረን ጨርሰናል። ድህረ ዘመናዊነት ላይ ገብተናል። ሶ ድህረ ዘመናዊነት ከቃሉ መረዳት እንደምንችለው ድህረ ዘመናዊነት ዘመናዊነት እንዳበቃና ወደ ድህረ ዘመናዊነት እንደተሸጋገረን የሚያሳየን መልእክት ነው። ድህረ ዘመናዊነትን በሁለት መንገዶች መረዳት እንችላለን። አንደኛው የፍልስፍና አንድ የፍልስፍና ንቅናቄ ነው አድርገን መረዳት እንችላለን፣ ወይም ደግሞ አንድ የፍልስፍና ንቅናቄ እንደሆነ መረዳት እንችላለን። ሁለተኛው ደግሞ ስፕሪት ኦፍ ኤጅ ወይም ደግሞ ያለንበትን ዓለም የሚገልጽ ነው ብለን ማሰብ እንችላለን። ስለዚህ እነዚህ ይሄ አብሶሊት ኢዱኬሽን ወይም ደግሞ አብሶሉት ኢዱኬሽን ኖሌጅ ዊዝደም የምንላቸው ነገሮች አፈር ይበላሉ ማለት ነው። በፖስት ሞደርኒዝም እነዚህ ወድቀው አልተርናቲቭ ትሩዝ ወይም ደግሞ አማራጭ እውነት፣ ሰርቪሊየንስ እንዲሁም ፓኖፕቲኮኒዝም ላይ የገባንበት ዓለም ላይ ነን ማለት ነው። ስለዚህ እንዳለ ያወራ ናቸው ምናልባት እስከ ሄግል ድረስ ያወራናቸው ነገሮች። ሶ፣ ይህን ተከትሎ በሁለት አንድምታዎች ፖስት ሞደርኒዝምን ማየት እንችላለን። አንደኛው ድህረ ዘመናዊነት ላይ ስለምንኖር ጥንተ ንብረት ላይ ያለ እውነታ ወይም ደግሞ ዘመናዊነት ላይ የነበረ እውነታ፣ ይሄ ደግሞ ይሄ ሰልፍ ኮንሽስነስን የሚነግረን እውነታ፣ ዱዋሊስቲክ ሜታፊዚካል ቲንኪንግ ላይ ዱዌል ያደረገ እውነታ ከዚህ ዓለም የተሻገረ ትራንሰንደንታል እውነታ አብቅቶለታል፣ አፈር ገብቷል ማለት ነው። ስለዚህ ድህረ ዘመናዊነት ላይ ድሮ ጥንት የምናውቃቸው እሳቤዎች አይገልጹትም፣ ወይም ደግሞ ቅድም ያወራናቸው እሳቤዎች በፖስት ሞደርኒዝም እይታ በፍጹም ፖስት ሞደርኒዝም እይታ ሊገልጹት አይችሉም። ስለዚህ አንድ ነገር እውነትም ውሸትም ሊሆን ይችላል። አንድ ነገር ብዙ እውነቶች ሊኖሩት ይችላሉ፣ ወይም ደግሞ አማራጭ እውነታ ላይ ገብተናል ማለት ነው። ከአብሶሊት እውነታ ወይም ደግሞ ኦብጀክቲቭ ትሩዝ ወይም ደግሞ ኦብጀክቲቭ ሪያሊቲ ወደ ተለያዩ አማራጭ እውነታዎች ገብተናል ማለት ነው። ምክንያቱም ይሄ ደግሞ አንዱ ፋክት ቼክ የሚያደርግ ስለሌለ ነው። ለምሳሌ አንድ ሶሻል ሚዲያ ላይ አንድ ታዋቂ ሰው ቢያርፍ፣ ለምሳሌ ፋክት ቼክ ከማድረግ ይልቅ ረስት ኢን ፒስ ብሎ የሚጽፍ ሰው ይበዛል። አንድ ፖስት ሞደርኒዝም እይታን ማየት ያለባችሁ እንደ ፍልስፍና ንቅናቄ ብቻ አይደለም፣ ዘመኑን የሚገልጽም ነው። ምክንያቱም ስፕሪት ኦፍ ደ ኤጅ እሱን ሊገልጽልን የሚችል አንድ እንድምታ ስለሆነ። ስለዚህ ድህረ ዘመናዊነት ሁለተኛው እንድምታ ምንድን ነው? ሌላ እውነት ሳይሆን ያለው አማራጭ እውነት ነው ያለው። ኦብጀክቲቭ ትሩዝ ሳይሆን አብሶሊት ትሩዝ ነው ያለው። በአንድ ነገር ላይ አምስት እውነቶች ከዛ በላይ እውነቶችም ሊኖሩ ይችላሉ። ስለዚህ እውነት ሜታፊዚክስ ላይ ወይም ደግሞ ፒውር ሜታፊዚክስ ላይ፣ ኤፒስቲሞሎጂ ላይ ሳይሆን ቋንቋ ላይ፣ ፖለቲካ ላይ እንፈልጋት የሚል እሳቤ ነው ያለው ማለት ነው። ስለዚህ እውነት አሁን ላይ ዘላለማዊ የሆነ ቋሚ የሆነ አንድ ቅርጽ ያለው ነገር አይደለም። ነገር ግን በተለያዩ ቅርጾች በተለያዩ ቀለሞች ሊገለጽ የሚችል ነገር ነው ፖስት ሞደርኒዝም ላይ። ስለዚህ አብሶሊት ትሩዝ እና ኦብጀክቲቭ ትሩዝ የምንላቸው ነገሮች የሉም ማለት ነው። ስለዚህ በእውነትና በአስተሳሰብ መካከል ያለው ልዩነት ይጠባል፣ ወይም ደግሞ ያለው የሚል ልዩነት አይኖረንም በትርጓሜና በእውነት የመሳሰሉት እንትኖች ባውንደሪዎች ወይም ደግሞ ገደቦች ያልቅላቸዋል ማለት ነው በፖስት ሞደርኒዝም እይታ ይሄ ደግሞ ምክንያቱ ግራንድ ናሬቲቮች ወይም ደግሞ ሙሜታ ናሬቲቮች በመፍረሳቸው የተነሳ ነው። ስለዚህ ፖስት ሞደርኒዝም ላይ ያሉ ፈላስፎች እንደ አንድ አማራጭ የሚያመጡት ሶሾ ሂስቶሪካል ፊሎሶፊን ወይም ደግሞ ታሪክን፣ ቋንቋን፣ ፖለቲካን ማጥናት ነው ማለት ነው። ስለዚህ አንድ ፈላስፋ አውርተን ወደ ሁለተኛው ፈላስፋ እንሻገራለን። ሀበር ማስ ሀበር ማስ ከሌሎቹ ፖስት ሞደርኒስቶች የሚለየው ሞደርኒዝም ፕሮጀክትን ሬስኪው ማድረግ እንችላለን ወይም ደግሞ መታደግ እንችላለን ብሎ ስለሚያስብ ነበር። ስለዚህ ሀበር ማስ እንደሚለው ክላሲካል ኮንሰፕት ኦፍ ፊሎሶፊ ወይም ደግሞ የትሩዝን የምንፈልግበት መንገድ በጣም የተሳሳተ ነው፣ ወይም ደግሞ ያረጉት ጥረት አልተሳካም። ምክንያቶቹን ደግሞ በሶስት ነገሮች ለመግለጽ ይሞክራል። አንደኛው ፒውርሊ ኦንቶሎጂካል ነበረ። ይሄ ፒውርሊ ኦንቶሎጂካል ማለት ሩጫቸው አንድ ሪያሊቲ ለማግኘት ነው፣ ወይም ደግሞ አብሶሊት ትሩዝ ለማግኘት ነው ሩጫቸው የነበረው። ስለዚህ አንደኛው የሚተቻቸው መንገድ ፒውርሊ ኦንቶሎጂካል ነበር ነው። ሁለተኛው ደግሞ ፒውርሊ ሊንግስቲክ ኤንድ አናሊቲክ ነው ይላል። ይሄ ደግሞ ቋንቋን በአብስትራክት መንገድ ነበር የሚረዱት፣ ከሪዝን እውቅና ወይም ደግሞ ከሪዝን አቅም ያመለጠ በሆነ መንገድ ነበረ ቋንቋን ሲረዱ የነበረው። ሶስተኛው ደግሞ ፒውርሊ ኤፒስቲሞሎጂ ነው። አሁንም ኢፒስቴሞሎጂን ወይም ደግሞ እውቀትን ከሪዝን ባመለጠ ሁኔታ ነበር ሲረዱ የነበረው። ስለዚህ በሚቀጥሉት አራት መንገዶች እነዚህ ከላይ የጠቀስናቸውን ሶስት መንገዶች ያስቀምጣቸዋል። አንደኛው አይደንቲቲ ቲንኪንግ ይለዋል። አይደንቲቲ ቲንኪንግ የሚለው ፈላስፎቹ ሲፈልጉ የነበረው አንድ ነገር ብቻ ነው። ያ አንድ ነገር ደግሞ ለሁሉም ነገር ኮዝ ነው፣ ለሁሉም ነገር ምክንያት ነው፣ ለሁሉም ነገር ደግሞ መንገድ ነው ብለው ብቻ ነበር የሚያስቡት። ስለዚህ አንድ እውነት ወይም ደግሞ አንድ ኮዝ ለሁሉም ነገሮች ሊያዳርስ የሚችል ወይም ደግሞ ለሁሉም ነገሮች መፈጠር ምክንያት የሆነ ነገር ነበር ሲፈልጉ የነበሩት። አይደንቲቲ ቲንኪንግ የምንለው እሱ ነው። ሁለተኛው ደግሞ አይዲያሊዝም ነው። አይዲያሊዝም የሚለው ሀበርማስ በሁለት መንገዶች ነበር ወጥረው ሲፈልጉ የነበረው። ብራናቸው በሁለት መንገድ የተወጠረ ነበረ። አንደኛው አፒራንስ ላይ ሲሆን፣ አንደኛው ደግሞ አልቲሜት ሪያሊቲ ነው። በዚህ መንገድ ፕሌቶን ደወልድ ኦፍ ቢንግ እና ቢካሚንግን ማሰብ እንችላለን። ሦስተኛው ደግሞ አሁንም አይዲያሊዝም ይልና ይሄኛው አይዲያሊዝም ደግሞ ሰልፍ ኮንሽስነስ ላይ የተባበረ ነበረ። እዛ ጋር ምንድነው አፒራንስ እና ሪያሊቲን እናያለን ነው አደለ? ሁለተኛው ላይ አይዲያሊዝም በሰልፍ ኮንሽስነስ። ይህን ደግሞ ዴካርት ጥሩ ምሳሌ ሆነናል ብዬ አስባለሁ። ሌላኛው ወይም አራተኛው ስትሮንግ ኮንሰፕት ኦፍ ቲዮሪ ይለዋል። ሶ ስትሮንግ ኮንሰፕት ኦፍ ቲዮሪ ማለት ከፕራግማቲክ ከሆነ ሴንስ ወይም ደግሞ ከፕራክቲካል ሴንስ የበለጠ ትወራ ላይ ነበር ያተኩሩት እውነታን ለመፈለግ ነው የሚለው። ስለዚህ ከላይ በተጠቀሱት መንገዶች መሰረት የክላሲካል ኮንሰፕት ኦፍ ትሩዝ ወይም ደግሞ ሪያሊቲ ሀበር ማስ እንዳለቀለት ይነግረን እና፣ በሚቀጥሉት ቫሊዲቲ ትሩዞች ግን ማግኘት እንችላለን ይላል። ይህንን ቀጥታ ከካንት ነው የወሰደው ማለት እንችላለን። ስለዚህ እነዚህን ነገሮች እናያቸው። ሶ እነዚህን ቫሊዲቲ የሚላቸው ቫሊዲቲ ትሩዝ የሚላቸውን ነገር ከማየታችን በፊት እንደሚመስለኝ ኮሚኒኬቲቭ ራሽናሊቲን ማየት ይጠበቅብናል። ምክንያቱም የኮሚኒኬቲቭ ራሽናሊቲ አትሪቢቶች ስለሆኑ። ሶ እንደ ሀበር ማስ አመለካከት መሰረት ሪያሊቲን ወይም ደግሞ ትሩዝን ወይም ደግሞ እውነትን መፈለግ ያለብን ፖስት ሜታ ፊዚካል የሆነ ቲንኪንግ ላይ ነው ይላል። ፖስት ሜታፊዚካል ቲንኪንግ የሚለው ኮሚኒኬቲቭ ራሽናሊቲን ይወክላል ማለት ነው። ስለዚህ እነዚህ ሶስት ቫሊዲቲ ትሩዝ አሉት። አንደኛው ክሌም ቱ ትሩዝ ይለዋል። ይሄ ደግሞ ማቴሪያል ነገሮችን መረዳት ሲሆን የካንት ሶስት መጽሐፎች አሉት። ክሪቲክ ኦፍ ፒውር ሪዝን፣ ክሪቲክ ኦፍ ፕራክቲካል ሪዝን እና ክሪቲክ ኦፍ ጀጅመንት። ስለዚህ እነዚህ ሀበር ማስ የሚያመጣልን ቫሊዲቲ ኦፍ ትሩዝ ብሎ እነሱን ሊወክልልን ይችላል ማለት ነው። ሁለተኛው ኖርማቲቭ ሪያሊቲ ይላቸዋል። እነዚህ ኖርማቲቭ ሪያሊቲስ የሚወክሉልን ደግሞ የማህበረሰብ እሴቶችን ይሆናል። ሲንሰሪቲ የሚለው ደግሞ ድሮ ክላሲካል ፊሎሶፊ ላይ የተገለለ አንዱ ነገር ሲሆን ይህም አርት ነው። ስለዚህ ሲንሰሪቲ ደግሞ የሚነግረን ስለ ጥበብ ነው። ስለዚህ ሀበር ማስ አብስትራክት የሆነውን ከሰው አቅም በላይ የሆነውን አመክንዮ እናወርደውና ቋንቋ ላይ ሲችዌት እናድርገው ነው የሚለው። ወይም ደግሞ ተግባቦት ላይ ወይም ደግሞ ኮሚኒኬሽን ላይ እንወቀው። ሶ ኮሚኒኬቲቭ ራሽናሊቲ በተግባርና በዲስኩር ሊመጣ የሚችል ነገር ነው፣ ወይም ደግሞ በተግባርና በዲስኩር ሊመጣ የሚችል ሪያሊቲ ነው። ስለዚህ የመጨረሻው ላይ ደርሰናል። ሊዮታርድ ሶ ሊዮታርድ ፖስት ሞደርኒዝምን የሚረዳው የግራን ናሬቲቭ ወይም ደግሞ የሜታ ናሬቲቮች መከስከስ መውደቅ አርጎ ነው። ስለዚህ ለሊዮታርድ ልናተርፈው የምንችል ምንም አይነት ቅሪት አላስተረፉልንም። ስለዚህ አሁን ቀጥታ ፖስት ሞደርን ኮንዲሽን ፖስት ሞደርን ኮንዲሽን ላይ መሆናችንን አውቀን ወይም ደግሞ አምነን የተለያዩ ሪያሊቲ ወይም ደግሞ የተለያዩ ሪያሊቲዎችን ወይም ደግሞ የተለያዩ እውነታዎችን ኮንስትራክት ወይም ደግሞ መፈለግ ላይ ወይም ደግሞ መስራት ላይ ነው ማተኮር ያለብን ነው የሚለው። ስለዚህ አሁን ላይ ይሄንን ተከትሎ እነዚህ ለውጦች ይመጣሉ፣ ከዩኒቨርሳሊቲ ወደ ፓርቲኩላሪቲ፣ ከእውነት ወደ ድህረ እውነት፣ ከአንድ እውነት ወደ አማራጭ እውነት፣ ከአንድ እውነት ወደ ሀሳብ እንዲሁም ከአንድ ማዕከል ወደ ተለያዩ ማዕከላቶች የሚሉትን ሐሳብ ይይዛል ማለት ነው። በአጠቃላይ እውነትን ለመፈለግ አንድ ማዕከላዊ ቦታ መፈለግ የለብንም፣ ወይም ደግሞ እውነት በአንድ ማዕከላዊ ቦታ ፈልገን አንድ እውነት ማግኘት አንችልም። ይህ ግራንድ ናሬቲቭ መፈራረስ አሁንም ብቻችንን አልተወንም፣ ወይም ደግሞ በሰላም አልተወንም። ልክ ኒቼ ኒሄሊዝም እንደሚለው እዚህ ጋር ደግሞ በልዮታርድ ሌጂቲሜሽን ክራይስስ ሆኖ ይመጣል። ሌጂቲሜሽን ክራይስስ ሪፈረንስ አልባነት ነው። ምንም አይነት ቶታላይዚንግ ኮምፕረንሲቭ አካውንት የለንም። ነገሮችን ትሩ ፎልስ የምንልበት ስለዚህ ከሊዮታርድ ከዚህ ኬዎስ ለመውጣት ወይም ደግሞ ከሌጂትሜሽን ክራይሲስ ለመውጣት አንድ አማራጭ ያመጣል። እሱም ሚኒ ናሬቲቭ ናቸው። ሚኒ ናሬቲቮችን ራሳችን እንስራቸው። ራሳችን ከሰራናቸው ለምሳሌ እኔና እናንተ የራሳችን ሚኒ ናሬቲቭ ይኖረን፣ ሌሎቹ ደግሞ የራሳቸው ሚኒ ናሬቲቭ ይኖራቸው። ስለዚህ በዚህ መሰረት ሌጅቲሜሽን ክራይስስን ማለፍ እንችላለን። ልክ ለኒቼ ኢተርናል ሪከረንስን ኦቨርማንን፣ እና ዊልቱ ፓወርን ተጠቅመን ኒሂሊዝምን ማለፍ እንደምንችለው ብሎ እንዳሰበው ሁሉ ለሊዮታርድ ደግሞ ሚኒ ናሬቲቮች ፈጥረን በራሳችን ቫሊዩ እነዚህ ነገሮች እናድርግና ፖስት ሞደርኒዝም ኮንዲሽንን ተቀብለን እንኑር ነው። ስለዚህ በትንሹ እንደነገርኳችሁ በእንቁላል ቅርፊት ነው የጨለፍነው። ምክንያቱም በጣም ሰፊ ሀሳብ ነው። ነገር ግን ለውይይት እንዲያመቸን ዘንድ ይህንን እኔ ል ልወድጃለሁ ስለዚህ አሁን ወደ እናንተ ማለፍ እንችላለን። አመሰግናለሁ።